በፓኪስታንና በአፍጋኒስታን ድንበር ላይ ባሉ ተራሮች ጥልቀት ውስጥ ሩቅ የሆነው ሸለቆ ስር አንድ መንደር ይገኛል። እዚህ ከዘመናዊው ዓለም የሚያስደንቅና የሚማርክ አኗኗር አለ። ካላቸው ያልተለመዱ ወጎች እስከ አስደናቂ ልማዶች ድረስ ለረዥም ጊዜ የማድነቅና የማወቅ ጉጉት ርዕሰ ጉዳይ ሆኗል። ካላሽ በሰሜን ምዕራብ ፓኪስታን በሚገኙ ግርማ ሞገስ የተላበሱ ተራሮች መካከል ስለተደበቁ ምስጢራዊ ሰዎች እንመልከት። ሾቹ ካላሽ በመባል የሚታወቁት በሂንዱ ኩሽ ተራራማ ክልል ውስጥ የሚኖሩ የጎሳ ቡድን ናቸው። በዋነኝነትም በፓኪስታን በካይበር ፓክትኳ ግዛት በችትራል ወረዳ ውስጥ ይገኛሉ። ማህበረሰቦቻቸው በሶስት የተወሰኑ ሸለቆዎች ውስጥ መሽገዋል፤ ቦምብሬት፣ ቢሪርና ሩምቡር ከቀሪው ሀገር ተለይተው የሚገኙ በመሆናቸው የካላሽ ሰዎች ልዩ ባህላቸውንና ወጋቸውን እንዲጠብቁ አስችሏቸዋል። እነዚህ ሸለቆዎች ለተፈጥሮ ውበታቸው፣ ለም አረንጓዴነታቸው፣ የሚንቆረቆሩ ወንዞችና ሽቅብ ተራራዎቻቸው ይታወቃሉ። የካላሽ ሸለቆዎች በሂንዱ ኩሽ ተራሮች ውስጥ ቦታቸውን ይዘዋል። በፓኪስታንና ና በአፍጋኒስታን ድንበር ላይ ከ800 ኪሎ ሜትር በላይ የሚዘረጋ ክልል። ወደ እነዚህ ሸለቆዎች ያለው ርቀትና አስቸጋሪ መዳረሻዎች የካላሽ ባህል ከውጭ ተጽዕኖ ርቆ እንዲጠበቅ አስተዋጽኦ አድርጓል። ወደ ካላሽ ሸለቆዎች የሚደረገው ጉዞ ከተራሮች መካከል በሚያልፉ ጠባብ ጠመዝማዛ መንገዶች በቺትራል ከተማ ከብዙ ሰዓታት ጉዞ ይጀምራል። የካላሽ ህዝብ ትንሽ ነው። በሶስቱ ሸለቆዎች ውስጥ ወደ ሰባት ሺህ የሚጠጉ ሰዎች እንደሚኖሩም ይገመታል። የካላሽ ሰዎች የራሳቸውን ቋንቋ ይናገራሉ። ካላሻ በመባል የሚታወቀው የኢንዶ አሪያኔ ቋንቋ ቤተሰብ ንዑስ ቡድን ነው። ይህም በስፋት ተቀባይነት ያለው የጽሁፍ ፊደል የሌለው የቃል ቋንቋ ነው። ለካላሾች ተፈጥሮ የተቀደሰ ነው። ተራሮች፣ ወንዞች እና ደኖች የራሳቸውን መንፈስ ያላቸው መለኮታዊ አካላት ተደርገው ይወሰዳሉ። ሃይማኖታቸው የሁሉም ህይወት ያላቸው ነገሮች ትስስርን ያከብራልና በአመቱ ውስጥ ብዙ በዓላትን አማልክቶቻቸውን በተፈጥሮ አለም ለማክበር የተሰጡ ናቸው። እነዚህ በዓላት ማህበራዊ ዝግጅቶቻቸው ብቻ አይደለም፤ አማልክትን ለማስደሰትና በረከቶችን ለመፈለግ ዳንስና ሙዚቃ ስነ ስርዓቶችን ያካተቱ የተቀደሱ የአምልኮ ስርዓቶች ጭምር ናቸው። በጣም አስፈላጊ ከሆኑት ክስተቶች አንዱ በከዋክብት ስር የሚከበረው የቻሞስ በዓል ነው። በዚህ እለትም የሚከበሩ የእሳት ቃጠሎዎች፣ የጸሎት ስነ ስርዓቶች ይከናወናሉ። ተጓዦች በቀለማት ያሸበረቁ ልብሶቻቸውና ልዩ የአካል ገጽታቸው ብቻ ሳይሆን፣ በልዩ የሰላምታ አሰጣጣቸው በሚንጸባረቀው ውብ ፈገግታቸውና እንግዳ ተቀባይነታቸውም ይታወቃሉ። በብዙ ባህሎች ውስጥ ካለው መደበኛ ሰላምታ በተለየ ወጣት የካላሽ ልጃገረዶች እርስ በርሳቸው እጅ በቀስታ በመሳም ሰላምታ ይለዋወጣሉ። ይህ ተግባር ከልማድ በላይ ነው። ሁሉንም ሰው በካላሽ እንግዳ ተቀባይነት በሚገለጸው አክብሮታዊና ወዳጃዊ ሁኔታ ውስጥ ይመሰጣል። የካላሽ ሰዎች ብዙውን ጊዜ አንጸባራቂ ውብ ገጽታቸው፣ ቀላ ያለ ቆዳቸውና ሰማያዊ ወይም አረንጓዴ አይኖቻቸው ከፓኪስታን ካሉ ሌሎች የጎሳ ቡድኖች ይለያቸዋል። እዚህ በሸለቆዎች እና በተራሮች መካከል ወይን እንደ ምኞት ብቻ ሳይሆን እንደ ማህበረሰብ ህይወት ዋና አካል የጋራ ደስታና ክብረ በዓል ምልክት ሆኖ ይታያል። ስለ ክብረ በዓል ስናወራ እነዚህ ሰዎች በእውነት አስማታዊ የሆነ አንዳንድ በዓላት አሏቸው። ከእነዚህ በዓላት ውስጥ የመጀመሪያው ቺሉም ነው። ቺሉም ጆሺ የጸደይ መወለድን በደስታ ያሳያል። ይህም አዲስ ምርት በተስፋ ሲያብብና የካላሾች ልብ በተስፋ ሲሞላ የደስታና የዕድሳት ጊዜ ነው። በቺሉም ጆሺ ወቅት የጎሳ ሴቶች ይከበራሉ እናም በሸለቆዎች ውስጥ የሚሰማ ጥንታዊ ሙዚቃ ድምፅ ሲጨፍሩ ለጥንካሬያቸውና ለህይወታቸው ይከበራሉ። ቀጥሎ ኦሞ ይመጣል። ይህ በዓል የመኸርን ሽግግር ያሳያል። የተትረፈረፈ ምግብ የሚጋገርበትና ለምድሪቱ ልግስና ምስጋና የሚገለጽበት ጊዜ ነው። ካላሾች በደስታና በመተሳሰብ ይሰባሰባሉ፣ ታሪኮችንና ሳቅን ይጋራሉ፣ ሳህኖቻቸውን በሚሞሉ ወቅታዊ ጣዕሞችም ይደሰታሉ። ካላሽ በጣም የተቀደሰና የተከበረ በዓል ቾስ ነው። ቾስ የሚገለጥበት የክረምት መምጣትን ተከትሎ የሚከበር ክብረ በዓል ነው። ይህ የበዓሉ ቀን መቁጠሪያ ጫፍ ነው። የሁለት ሳምንት ጥልቅ አምልኮና የአምልኮ ስርዓት ጊዜ ነው በቾስ ወቅት ማህበረሰቡ በጸሎት በመማጸን ይሰበሰባል ለቅድማያቶች አማልክት ክብር ይሰጣልና ለመጪው ዓመት በረከት ይፈልጋል በቻኦ በዓላት ልብ ውስጥ ባሃ አለ በሌሊት የሚካሄድ የተቀደሰ ስነ ስርዓት ሲሆን የካላሽ መንፈሳዊ መሪዎች በሚሰነጣጠቁ የእሳት ቃጠሎች ብርሃን ውስጥ የማጣራትና የማስገባት ስርዓቶች ይካሄዳሉ ተሳታፊዎች ይዘምራሉ፣ ይጨፍራሉ፣ ወደ መንፈሳዊና መለኮታዊ ግንኙነት ውስጥ ይገባሉ። እነዚህን በዓላት የሚያደምቁ የካላሽ በዓላትን የሚገልጹት ሃይማኖታዊ ስርዓቶች ብቻ አይደሉም። በቾስ ወቅት ካላሾች የአካባቢ ጣፋጭ ምግቦች በሚጋግሩበትና እስከ ንጋት ድረስ በሚቆዩ አስደሳች ጭፈራዎች ውስጥ በሚሳተፉበት የበዓል ግብዣዎች ይሰበሰባሉ። ካላሾች በምግባቸው ላይ ስንዴ፣ በቆሎ፣ ፍራፍሬና አትክልት የሚያካትቱ ሲሆን እንደ እርጎ አይብና ስጋን አልፎ አልፎ ይመገባሉ። ዋልነት አፕሪኮትን ቡና፣ ወይን በካላሾች በዋናነት ከገበታ የማይጠፉ ምግቦች ናቸው። የካላሽ ሰዎች ባህላዊ ልብሶች የባህላቸው በጣም አስደናቂ ከሆኑት ገጽታቸው አንዱ ነው። አለባበሳቸው የፋሽን መገለጫ ብቻ አይደለም፣ ጥልቅ ባህላዊና መንፈሳዊ ጠቀሜታ ያለው ጭምር እንጂ። እያንዳንዱ የልብስና የጌጣጌጥ ክፍል ታሪካቸውን፣ እምነታቸውንና ማንነታቸውን እንደ ጥንታዊና ልዩ ሰዎች ያንጸባርቃል። የካላሽ ሴቶች ቾ ተብለው በሚጠሩት ልዩ የጥቁር ልብሶቻቸው ይታወቃሉ። እነዚህም በደማቅ ጥልፍና በዶቃዎች ያጌጡ ልብሶች ረዥምና የጎሳ ቅርሳቸውን ለመወከል በሚያማምር ሁኔታ የተነደፉ ናቸው። በልብሳቸው ላይ ያሉት ቀለማት ያሸበረቁ ቅርጾች በእጅ የተሰሩ አልባሳት ብዙውን ጊዜ ከትውልድ ወደ ትውልድ ይተላለፋሉ። ደማቅ ብርቱካናማ፣ ቢጫ፣ ቀይና አረንጓዴ ጥልፍ ከጥቁር ጨርቅ ጋር ድብልቅ ውበት ይፈጥራል። የካላሽ ሴቶች አለባበስ በጣም የሚታወቅ ባህሪ ሹሽ ወይም ኩፓስ በመባል የሚታወቀው የራስ መሸፈኛ ነው። እነዚህ የራስ መሸፈኛዎች በቅርፊቶቻቸው፣ በድቆዎች፣ በአዝራዎችና በላባዎች በከፍተኛ ሁኔታ ያጌጡ ናቸው። ይህም የማንነታቸው ማራኪ ምልክት ያደርጋል ያደርጋቸዋል ። ጌጣጌጦች የካላሽ ሴቶች አለባበስ አስፈላጊ አካል ናቸው። ብዙውን ጊዜ ከደማቅ ቀለም ድንጋዮች፣ ከብርና ከመዳብ የተሰሩ ከባድ የዶቃ የአንገት ሐብል፣ አምባሮችና የጆሮ ጌጦች ይለብሳሉ። ጌጣጌጦቹ ከማስጌጥ በተጨማሪ መንፈሳዊና ማህበራዊ ጠቀሜታም አላቸው። አንዳንድ ቁርጥራጮች ከመጥፎ መናፍስ ጥበቃ ይሰጣሉ ተብሎ ይታመናል። ሌሎች ደግሞ የሴትን የጋብቻ ሁኔታ ወይም የቤተሰብ ቅርስ ያመላክታል። የካላሽ ወንዶች በበኩላቸው ቀላል ልብሶችን ይለብሳሉ። ብዙውን ጊዜ ባህላዊ የሱፍ ሹር ካሜዝ ገለልተኛ በሆኑ ቀለሞች ይለብሳሉ። እዚህ በተራሮች ውስጥ ግርምት ጫሪ የካላሽ ባህላዊ ልማድ አለ። ሴቶች ዮራባ ሲያዩ ወይም እርኩስ ሲሆኑ ራሳቸውን ያገላሉ። ይህ በሚሆንበት ጊዜ ሴቶች በሻሊ ወደሚባል ቦታ ከመንደሩ ርቆ ብቸኛ መጠለያ ሆኖ የሚቆይ ስፍራ ያመራሉ። ሴቶች ከቤታቸው ወይም ከሌሎች ሰዎች ጋር እንዳይገናኙ በሚከለከሉበት የብቸኝነት ጊዜ ውስጥ የሚያርፉት እዚህ ነው። ይህ የሴትነት ሚስጥሮች የሚከበርበትና የሚከበሩበት ራሳቸውን የሚያዳምጡበት የጥሞና ጊዜያቸው ነው። በዚህ የብቸኝነት ጊዜ ውስጥ ሴቶች ምግብና ንጥረ ነገር በሚያቀርቡበት በቤተሰቦቻቸው እንክብካቤ ያገኛሉ። ሆኖም ግን ጊዜው እስኪያልቅ ድረስ እነሱን ከመጎብኘት ይከለከላሉ። ወደ ማህበረሰቡ እንዲመለሱ የሚፈቀድላቸው የወር አበባ ካለቀ ወይም ህፃኑ ከተወለደ በኋላ ብቻ ነው። ይህ ልምድ ለአንዳንዶች እንግዳ ወይም ለመረዳት የማይቻል ቢመስልም ለካላሾች የባህላዊና መ መንፈሳዊ ማንነታቸው ግን መሰረታዊ አካል ነው። ከጥንት ጀምሮ የተጀመረ ከእምነትና ከስርዓት ጋር የተያያዘ ከተፈጥሮና ከመለኮታዊ ጋር ያላቸው ግንኙነት የሚገለጽ ልዩ ባህል ነው። የካላሽ ሴቶች ተንከባካቢዎችና የባህል ጠባቂዎች ብቻ አይደሉም፤ እጣፈንታቸውንም በመወሰን ረገድ ንቁ ተዋናዮች ናቸው። ጋብቻ የህይወት ማዕከላዊ ምሰሶ በሆነበት ማህበረሰብ ውስጥ የካላሽ ሴቶች አጋሮቻቸውን በመምረጥ ድንቅ ነጻነትን ያገኛሉ። ወጣት ወንዶች መገለል በካላሽ ባህል ውስጥ የማለፊያ ስነ ስርዓት ነው። የጽናት የመቋቋምና የመኖር ፈተና ነው። ወጣቶች ፍየሎችን እየጠበቁና በፍየል ወተትና ስጋ ብቻ እየተመገቡ ብቻቸውን ለመኖር ወደ ተራሮች ይላካሉ። ይህ ባህል የወጣቶችን ባህሪ ለመገንባት ኃላፊነትን ለማስተማርና ለአዋቂዎች ህይወት ለማዘጋጀት የታሰበ ነው። በዚህ ጊዜ ውስጥ መጠለያ መፈለግና መንጋቸውን ከአደኖች መካከል የመሳሰሉት ተግዳሮቶች በራሳቸው መቋቋም አለባቸው። ይህ የአካላዊ ህልውናና የውስጣዊ እድገት ጉዞ ነው። ትዕግስትን፣ ኃላፊነትንና የትጋትን ዋጋ የሚሰጡ ትምህርቶችን የሚሰጥ ነው። የካላሽ ህይወት ውስጥ የሚታወቅ ገጽታ በፍቅር ላይ የተመሰረተ ጋብቻ ነው። ይህም በተደረደሩ ጋብቻዎች አሁንም በስፋት በሚታዩበት ክልል ውስጥ ያልተለመደ ነገር ነው። እዚህ ልቦች የእጣ ፈንታ እውነተኛ አርቲቴክቶች ናቸው፣ ና ማህበሮች የሚፈጠሩት በማህበራዊ ግዴታዎች ሳይሆን በማይታየው የፍቅር ትስስር ነው። ይህ የፍቅር ጋብቻ አካሄድ የቤተሰብ ትስስርን ከማጠናከር በተጨማሪ በማህበረሰብ ውስጥ ያለውን የግለሰብ ነጻነት እና የመምረጥ ነጻነት ያጎላል። የካላሽ ሴቶች ቀድሞውንም ያገቡ ቢሆንም እንኳን የፍቅር ግንኙነትን በግልጽ እንዲከታተሉ ይፈቀድላቸዋል ብቻ ሳይሆን በባህልም ይበረታታሉ። አንዲት የካላሽ ሴት ከሌላ ወንድ ጋር ግንኙነት እንዳላት ከተሰማ ባሏ እያለም ቢሆን እንኳን ፍርሃት ሳይሰማት እርምጃ ለመውሰድ ነጻ ነች። ይህ ግልጽነት በየዓመቱ የሚከበረው የጆይ በዓል ከፍተኛ ደረጃ ላይ ይደርሳል። ሴቶች ከፈለጉ አዲስ አጋሮችን በነጻነት የሚፈልጉበት በቀለማት ያሸበረቀ የሙዚቃና የዳንስ በዓል ነው። እንደነዚህ አይነት ሽግግሮች በካላሾች መካከል እንደ ተፈጥሯዊ የህይወት አካል ይቆጠራሉ። አንዲት ሴት ባሏን ለአዲስ አጋር ለመተው ከመረጠች አዲሱ አጋር ግንኙነትን ለማክበር እና ይፋ ለማድረግ ቀድሞውንም የነበረውን ባል በከብት ይከሳል። የካላሽ ባህልና አስደናቂ ልማዶች ከሺህ ዓመታት ጀምሮ የበፊት ማንነታቸውና ቅርጻቸውን ጠብቀው ቆይተዋል። ካላሾች በአስደናቂ የባህል የቀብር ስነስርዓታቸውም ይታወቃሉ። የስርዓተ ቀብር ስነስርዓቱም እንደ ሌሎች ክብረ በዓላት በደማቅ ይከበራል። እነዚህ ሰዎች ሴት ከሞተች ከአንድ እስከ ሁለት ቀን አስክሬኑን የሚያቆዩ ሲሆን ወንድ ከሞተ ደግሞ ሶስት ቀን አስክሬኑን አዘጋጅተው ይቀብራሉ። በመጀመሪያ የቃዚው ተተኪ አስክሬኑ ፊት ቆሞ ስለ እርሱ ማመስገን ይጀምራል። በዚያን ጊዜ ወንዶች ከበሮ ሲመቱ፣ ሴቶች ደግሞ የቀብር ዜማዎችን በሶስት አይነት ዜማ ያቀርባሉ። እዚህ የካላሽ ማህበረሰብና የተለያዩ የሙስሊም ጎሳዎች እርስ በእርስ እንደ ወንድማማችነት ይኖራሉ። የካላሽ ባህልን ለመጠበቅ የእነዚህ ሙስሊሞች ማህበረሰብና ሌሎች ሰዎች ትልቅ ሚና አላቸው። በሶስተኛው ቀን የቀብር ስነ ስርዓት ይካሄዳል። በእነዚህም ቀን ከሟች ጋር የነበሩትን እቃዎች በመቃብር ውስጥ ያስቀምጣሉ። አስክሬኑ ወደ መቃብር የሚወሰድበት አልጋ ወደ ቤት አይመለስም። ለሶስት ቀናት ለማስተዛዘን ለመጡት እንግዶችም የሀገር ቂቤ፣ አይብ፣ ስጋና የወይን ጠጅ ያቀርባሉ። ካላሽ ሰዎች በልጅ መውለድ እንደሚደሰቱ ሁሉ መሞታቸውንም በደስታ ይቀበላሉ። በዚህም በልዩ ልማዶቻቸው ምክንያት በዓለም ዙሪያ ይታወቃሉ። ካላሾች በዓመት ሁለት ትናንሽና ትላልቅ አስደሳች ስርዓቶችን ያከብራሉ። ነገር ግን ልዩ የሚያደርጋቸው የዚህ የቀብር ስነስርዓት ማክበራቸው ነው። ይህንንም ለመታደም ብዙ ቱሪስቶች ወደዚህ ይመጣሉ።